እንግዲህ ከዚህ ጋር ተያይዞ ሁለት የሰራውት ስህተት ቶታሊ፣ እኔ ዶሮዎችን መዝኝም እንደማላቅ ለነገራችሁ ፈልጋለሁ። በተለይ በጀመርኩባቸው ጊዜያቶች ይሄ ክብደት መጨመርና መቀነስ እንደውም እኔ ቢፋፉልኝ ደስ ይለኝ ነበር። ቢፋፉልኝ ዶሮቼ ፋፍተው ባያቸው በጣም ደስ ይለኝ ነበር፤ ነገር ግን ያ ከፍተኛ የሚባል ስህተት እንደሰራው ያወቅኩበት ነው። እኔ ደግሞ የሰራውት ከፍተኛው ስህተት ዶሮቼ መቼ መቼ ቫይታሚን መጠቀም እንዳለባቸው ስለማላቅ ወሩ ሙሉ ቫይታሚን ስሰጣቸው ነበረ ዶሮቼ ያለ ቫይታሚን እንቁላል እንኳን መጣል እንደማይችሉ አድርጌ ነበር ሳስብ የነበረው። ይሄ በወጪ ገሎኛል ማለት ይቻላል። ጨርሶኛል ማለት ይቻላል። እኔ አምስት መቶ ዶሮ በጀመርኩበት ጊዜ ላይ ለማይድን በሽታ እንደማይድን እያወቁ ያ በሽታ ከፍተኛ ወጪ እያወጣው መድኃኒት ብዙ መድኃኒቶችን ገዝቻለሁ። ኦልሞስት እስካሁንም ስማቸውን አውቃቸዋለሁ። እነዛ የገዛዋቸውን መድኃኒቶች መጠኑንም አውቀዋለሁ። ምን ያክል ገንዘብ እንደገፈገፍኩበት በማስታወሻም ይዤ አለ ማለት ስለዚህ መድኃኒት መቼ መቼ ለዶሮች ይሰጣል? እንዴት ነው ዲያሉት የምናረግበት የውሃ መጠን፣ መጠኑስ እንዴት ነው? ሬሾ ምን ያክል ለምን ያክል ነው ማወቅ አስፈላጊ ነው። መድኃኒት ተበጥብጦ ለምን ያክል ጊዜ ይቆያል? የሚድን አይነት በሽታ አለ፣ የማይድን በሽታ አለ። በጣም በራሴ እስቃለሁኝ። በነገራችን ላይ በጣም በራሴ የምስቀው ምንድን ነው? በጣም ሞኝ እንደነበርኩኝ እንደማላውቅ፣ ሳቅ፣ በጣም ይገርመኛል። እና በቃ ያለኝ አመለካከት አሁንም ምነግራችሁ ስለ ክትባት ነው የክትባት አሰጣጠም የሞትኩ እንደነበርኩ በቃ አለማወቄን በጣም ደካማና ስራው ላይ ከዚህ ከሶስት አራት ዓመት በፊት ስሰራው የነበረው ስህተት በጣም ይገርመኛል ለካ ለዚህ ነው የከሰርኩ ትላለሁ እውነትም መክሰር ነበረብኝ አሁን አለማወቄን ሳውቀው እውነትም መክሰር ነበረብኝ ሰላም ሰላም እኔ ዶሮ እርባታን በጀመርኩበት ጊዜ ላይ በአምስት መቶ ዶሮዎች ነበር የጀመርኩት። በአምስት መቶ ዶሮዎች የጀመርኩበት ሰዓት ግን በጣም ብዙ የሚባሉ ስህተቶችን ሰርቼ ነበር። አሁን ላይ ደርሼበት ስህተቶችን ሳቃቸው የሰራኋቸውን በጣም ሊገርሙ የሚችሉ ጀማሪ ዶሮ አርቢ ሊሰራቸው ከሚችላቸው ስህተቶች ውስጥ የሚመደቡ ናቸው። አሁንም ድረስ ይህንን ስህተት እየሰሩ ያሉ ዶሮ አርቢዎች አሉ። ለእነሱ እንዲደርሳቸው ሁላችሁም ሼር አድርጉ ጀማሪ ከሆናችሁ እና ወደዚህ ስራ መግባት የምትፈልጉ ካላችሁ ደግሞ ግዴታ ማወቅ ያሉባችሁ አሁንም ነግራችሁ አምስት እኔ የሰራዋቸው ስህተቶች አሉ። እኔ ወደ ዶሮ እርባታ ስገባ ማንም መክሮኛ አይደለም፣ ማንም አስተምሮኛ አይደለም፣ ምንም አንብቤ አይደለም፣ ምንም አይቼ አይደለም። ዶሮዎችን እንኳን በአካል አሁን ያሉኝን ዝርያዎች በአካል ሳላያቸው ነው ቀጥታ ወደ ዶሮ እርባታ ስራ የገባሁት። ከገዛዋቸው በኋላ ነው በአይኔ እንኳን ምን ዶሮች ምን አይነት እንደሚመስሉ ያወቅኩትና ከፍተኛ የሚባል ስህተቶችን ሰርቼ ብዙ ዶሮዎች ካለቁብኝ በኋላ ያወቅኳቸው አምስት ነገሮች ልንገራችሁ። እነዚህ አምስት ነገሮች እናንተም ነገ ከነገወዲያ ወደ ዶሮ እርባታ ስትገቡ ልትሰሯቸው ልትሳሳቷቸው የምትችሏቸው ስህተቶች ስለሆኑ በጣም ቀላልና መሰረታዊ ሊባሉ የሚችሉ ዶሮ እርባታን መሰረታዊ ከምንላቸው አያያዞች ውስጥ የሚመደቡ ናቸውና ብታውቋቸው ለወደፊትም ደግሞ እንድታስታውሷቸው ማስታወሻችሁን ብትይዙ በጣም የቀለለ ነው። እነዚህ አምስት መሰረታዊ የሚባሉ ስህተቶችን ወደ እናንተ ማደርስ ነው የሚሆነው። የእኛ ምርትና አገልግሎት ለመጠቀም ለምትፈልጉ ደግሞ ቦታዎችን ማስጎብኘት የምትፈልጉ ካላችሁ ምናልባት ከዚህ ቀደም የተሰራበት እርባታ ካለ፣ አዲስ እርባታ ካለ፣ እንዲሁም ደግሞ ከዚህ በፊት መጋዘን ከሆነ መጋዘኖች ካሏችሁ ወደ ዶሮ እርባታ መቀየር የምትፈልጉ ካላችሁ፣ ስራ ያቆሙ የተለያዩ ፋብሪካዎች የሚኖሯችሁ ከሆነ መተን በፓኬጅ መልኩ ቤቱን አይተን ስታንዳርዱን አውጥተንለት ጠቅላላ የሃውሲንግ ሊያውቱን ሰርተንላችሁ በሶፍት ኮፒም በሀርዱ ኮፒም እንሰጣችኋለን ማለት ነው። ስለዚህ ቦታዎችን ማሳየት የምትፈልጉ ምናልባት ያልተሟሉ ጉዳዮችን እንድናሟላላችሁ የምትፈልጉ ካላችሁ ቦታው ላይ አስተያየት እንዲሰጥበትና ሙያዊ ድጋፍ የምትፈልጉ ካላችሁ መተን ቦታው እናይላችኋለን። ለዚህም ቀጠሮ ማስያዝ ይኖርባችኋል። ፓኬጅ ክፍያዎችን ትከፍላላችሁ። ከዚህ በተጨማሪ ደግሞ የከሰረ እርባታም ካላችሁ ደግሞ ኪሳራ ውስጥ የገባ ፋርም በተለያዩ በአያያዝ ሁኔታዎች ሊሆን ይችላል፣ በመኖ ጥራት መጓደል ሊሆን ይችላል፣ በጤና ጉዳይ ሊሆን ይችላል። በእነዚህ ሁሉ ዶሮቻችሁ የያዛችሁት እርባታ ኪሳራ ላይ ካለ ይህንንም በተመሳሳይ መልኩ እርባታ ውስጥ መተን በበቂ ባለሙያዎች ከልምድ ጋር በታገዘ መልኩ እንዲሁም ደግሞ ኪሳራ ውስጥ እስኪ ከኪሳራ ውስጥ እስኪወጣም ድረስ ባለው ክትትልና ጋር ድጋፍ ተደርጎለት እዛ ውስጥ የሚሰሩ ሰራተኞችን እውቀት እንዲኖራቸው ያም ትምህርት ተሰጥቷቸው ስልጠና ተሰጥቷቸው ወደዚህ ስራ እንዲመለሱ ይደረጋል ማለት ነው። ስልጠናዎችን መውሰድ የምትፈልጉም ካላችሁ ዘጠነኛ ዙር ስልጠና ላይ ደርሰናል። ዘጠነኛ ዙር ላይ መሳተፍ የምትፈልጉ ካላችሁ ለተከታታይ ሶስት ቀን የሚሰጥ አድራሻችን ዱከም ነው መታችሁ ስልጠናዎችን በተግባር የተደገፈ ስልጠና መውሰድ ትችላላችሁ። ዶሮዎችን ኦርደር ለማድረግ የማቋቋምና የማስተዳደር ስራ ከፉል ፓኬጅ ጋር እኛ ጋር ማግኘት ትችላላችሁ። ሙሉ የዶሮ እርባታ ግብዓት በተመጣጣኝ በሚባል ዋጋ ወደ እናንተ የምናቀርብ ነው የሚሆነው። ስለዚህ እነዚህ ሁሉ አገልግሎቶች ዱከም ብሉና ይል ህንጻ ሁለተኛ ፎቅ ላይ መናኸሪያ ጠገብ የሚገኝ ነው ቢሮችን ሁለተኛ ፎቅ ላይ ብትመጡ ሙሉ መረጃውን ሙሉ በስራ ሰዓት ማግኘት ትችላላችሁ እንዲሁም ደግሞ ደውላችሁ ኢንፎርሜሽን መጠየቅ ለምትፈልጉ በ0954612324 እየደወላችሁ መረጃውን ማግኘት ይቻላል ማለት ነው። ዛሬ እንግዲህ የመጣሁት እኔ ስጀምር እርባታን ስጀምር ከተሳሳትኳቸው ጉዳዮች ወይም ደግሞ ከዚህ ቀደም ብዙ ጉዳትን ካደረሱብኝ ጉዳዮች ነው የምነሳው። የመጀመሪያው እንግዲህ ባለማወቅ ከሰራኋቸው ስህተቶች ውስጥ የመጀመሪያ ላይ የሚመደበው የዶሮችን የመኖ አመጋገባቸውን አለማወቅ ነው። የዶሮች እንዴት መኖ ሊመገቡ ይችላሉ፣ ምን አይነት መኖ ለዶሮች ይመረጣል የሚለውን አለማወቄ ብዙ እንድንከራተት አድርጎኛል፣ ወይም ደግሞ ብዙ መኖችን እንዳማረጥ አድርጎኛል፣ ብዙዎችን እንድሞክር አድርጎኛል። ነገር ግን ቀላሉ መንገድ ምንድ ነው የመኖ ብክነትም እንዳይኖር የመኖ ጥራት መጓደሉም እንዳይኖር ማወቅ የሚጎብን ስለ ዶሮ እርባታ ማወቅ የሚገቡን ዋና ዋና ጉዳዮች አሉ አንደኛ ዶሮቻችሁ የእንቁላል ምርት ከጀመሩ በኋላ ቋሚና አንድ ፌዝ ዋን ወይም ደግሞ የወጣት ዶሮች መኖ የሚባል መኖ ዶሮቻችሁ መጠቀም አለባቸው ያ ማለት ዶሮቻችሁ አንድ ብለው የእንቁላል ምርት ከጀመሩ አንስቶ ተመሳሳይ የሚባል መኖ ለአስር ወራት ያክል ዶሮቻችሁ መጠቀም ይኖርባቸዋል ያ ማለት የወጣትነት ጊዜያቸው እስኪያበቃ ድረስ ባለው ማለት ሌላው ሁለተኛው ስለ መኖ ማወቅ ከሚገቡ ነገሮች ውስጥ የሚመደበው የዶሮቻችን የአመጋገብ መጠን ነው። የዶሮችን የአመጋገብ መጠን አለማወቅ ዶሮ እርባታው ላይ ከፍተኛ የሚባል ኪሳራ ያደርሳል። አንደኛ በሁለት አይነት መንገድ ይሄ ኪሳራ ሊገለጽ ይችላል። የመጀመሪያው የዶሮቻችሁን የክብደት መጠን አለማወቅና የዶሮቻችሁ ክብደት መቀነስ ወይም ደግሞ መጨመር ዶሮ እርባታውን አክሳሪ ያደርገዋል፣ ወይም ደግሞ የሚፈለገውን ያክል ምርት በእድሜያቸው እንዳይሰጧቸው ያደርጋሉ። ሁለተኛ ነገር ደግሞ ከመጠን በላይ ለዶሮዎቻችሁ መስጠት እንዲሁም ደግሞ ከመጠን በታች መስጠት እንደ ብክነት ስለሚቆጠር አንደኛ ዶሮዎቻችሁ መጠቀም ያለባቸውን ያክል መጠን አለመጠቀማቸው ብክነት ነው። ሁለተኛ ደግሞ ከሚጠቀሙትም በላይ መስጠት ብክነት ነው ሁለቱም። ስለዚህ ዶሮዎቻችሁ የመኖ የመኖ አጠቃቀማቸው ብክነት ደረጃ ላይ እንዳይደርስ አንደኛ አንድ ዶሮ በምን ያክል ሳምንት ምን ያክል ግራም መመገብ እንዳለባት ማወቅ አስፈላጊ ነው። ይሄ ደግሞ እንደየዝርያቸው ይለያያል። ለምሳሌ ያክል የሁለት ወር ዶሮዎችን ያስገባለ፣ የሶስት ወር ዶሮዎችን ያስገባለ። ብዙም እንኳን ባናራረቀው ይሄንን በየወር ልዩነት እንኳን ባናረገው፣ ለምሳሌ ዶሮቻችሁ የሁለት ወር ዶሮ ሊኖር ይችላል፣ የሁለት ወር ከአንድ ሳምንት ዶሮ ሊሆን ይችላል። ይሄ ሁሉ ልዩነት አለው። ስለዚህ ዶሮቻችሁ በየሳምንቱ የሚመገቡትን የመኖ መጠንና እንዲሁም ደግሞ ሊያገኙ የሚችሉትን የብርሃን መጠን እንዲሁም ደግሞ የሰውነት ክብደታቸው ተዛማጅ ነው ማለት። ስለዚህ በቀን ሊሰጣቸው የሚችለው የመኖ መጠን እንዲሁም ደግሞ ያላቸው የሰውነት ክብደት መመጣጠን መቻል አለበት ማለት ስለዚህ ስለ መኖ አመጋገባችን ስንመለከት መጠኑን ማወቅ መቻል አለብን። አንደኛ ሁለተኛ ነገር ደግሞ ዝርያው ምን ያክል በዚህ ባለበት እድሜ ላይ የሁለት ወር የሶስት ወር የአራት ወር እየጣለው ያሉ ዶሮዎችም ሊሆኑ ይችላሉ። ባለበት ጊዜ ላይ ምን ያክል ግራም መመገብ እንዳለበትም ማወቅ አስፈላጊ ነው ማለት ነው። ከዚህ በተጨማሪ እዚሁ ከመኖ ላይ ሳንወጣ መኖ ከመኖ ላይ ሳንወጣ ዶሮዎቻችሁ መኖ ማወጡ መጠኑን ማወቁ ብቻ አይደለም የዶሮዎቻችሁን የአሰጣጥ አይነቱን ወይም ደግሞ ዶሮቻችሁ የሚጠቀሙትን የመኖ አይነት ማወቁ ብቻ በቂ አይደለም። ሌላው ይሄ ሁሉ ነገር ተዘጋጅቶ የሚጠቀሙትን የመኖ አይነት አውቃችሁ መጠኑን አውቃችሁ፣ ነገር ግን የሚሰጥበትንም ሰዓት ማወቅ አስፈላጊ ነው። ይሄ ደግሞ አካባቢያችሁ ላይ እንዳለው ቴምፕሬቸር የሚለያይ ነው። ለቀዝቃዛማ ቦታዎችና ለሞቃት ቦታዎች የሚሰጠው የመኖ አሰጣጥ ሰዓት የተለያየ ነው። በዶሮ እርባታ ላይ ለሁለት እንከፍለውና ለቀዝቃዛማ ቦታና ለሞቃት ቦታ ብለን ለሁለት ቦታ እንከፍለዋለን ማለት ነው። ስለዚህ ብዙ ነገሮችን በዚህ በመኖ ውስጥ ማካተት ይቻላል። ገፋ አድርገን ደግሞ ስናየው ስለ መኖ ማከም ሁኔታ፣ ስለ መኖ ጥራት መጠበቅ ሁኔታዎችን መግለጽ ይቻላል ማለት ነው። ስለዚህ መኖን ስንመለከት የዶሮዎችን መኖ ስንመለከት መኖ ከተመረተ በኋላ ምን ያክል ጊዜ ማስቀመጥ እንዳለባችሁ፣ የት አይነት አካባቢዎች ላይ ማስቀመጥ እንዳለባችሁ፣ ምን አይነት ጥንቃቄዎችን መስጠት እንዳለባችሁ፣ ለዶሮዎቻችሁ በምታድሉበት ሰዓት ምን አይነት ጥንቃቄዎች መደረግ እንዳለባቸው ሁሉ ማወቅ አስፈላጊ ነው። ይህንን በክፍል ሁለት የቪዲዮ ከተመቻችሁ ሁላችሁም ላይክ አድርጉ። በክፍል ሁለት ደግሞ መሰረታዊ የሚባለውን የመኖ አሰጣጥ ጊዜያቶቹን በየአካባቢያችሁ ጠቅሼ አቀርብላችኋለሁ ማለት ነው ስለዚህ የመኖ አሰጣጥ አለማወቄ ከፍተኛ የሚባል ጉዳት አድርሶብኝ እንደነበረም ላስታውሳችሁ ፈልጋለሁኝ ማለት ነው። ነገር ግን ከዛ ጉዳት በኋላ ዶሮዎች እንዴት መመገብ አለባቸው? ምን አይነት መኖ መሰጠት አለበት? በየትኛው እድሜ ምን ያክል? ሰዓቱስ? አሰጣጡስ? ዶሮዎችን ስትረስ ላይ ሊጥል በመኖ በሚታደልበት ሰዓት ላይ ዶሮዎችን ለስትረስ የማይጥል ሁኔታዎች ምንድን ናቸው? የሚለውን ማወቅ አስፈላጊ ነው ማለት ነው። ስለዚህ መኖ አሰጣጥን ብንከፍለው አንድ ቪዲዮ ሊወጣለት የሚችል ና ብዙ እርስ በርስ መማማር የምንችልባቸው ሁኔታዎች አሉ። ነገር ግን መኖ የምትለው ነገር በደንብ አስምሩበትና እናንተም ድርጅታችሁም ወይም ደግሞ እርባታውም ለኪሳራ እንዳይዳረግ ጥሩ ትርፋማ የሆነ ስራ እንድትሰሩ መኖ እጅግ በጣም ወሳኝ ነው። በእርግጥም እኮ ስንመለከተው መኖ ማለት ከጠቅላላ ሽያጫችሁ ለምሳሌ በሳምንት ውስጥ 150 ሺህ ብር ሽያጭ ቢኖራችሁ ከእንቁላል ሸጣችሁ የምታገኙ ገንዘብ ቢኖር ከዛ ላይ ቀጥተኛ ወጪ ከስልሳ ስምንት ፐርሰንት እስከ ሰባ ፐርሰንት የሚሆን ለዶሮ መኖ ግዢ ነው የምታወጡት። ስለዚህ እዚህ ላይ በደንብ መስራት መቻል አለብን ማለት ነው። አንደኛ ከመኖ ወጪ ጋር ተያይዞ እንዲሁም ደግሞ ከመኖ አሰጣጥ ከኳሊቲው ጋር ተያይዞ ሰፊ የሆኑ ጉዳዮችን እንግዲህ ወደፊት አብረን የምንማማር ነው የሚሆነው ማለት ነው። ስለዚህ መኖ የሚለውን አንድ አስምሩልኝ። እኔ እስካሁን ከሚቆጩኝ ነገሮች ውስጥ አንደኛ ስለ መኖ ማወቄ እስካሁን መዘግየቴ ራሱ ከሚቆጩኝ ነገሮች ውስጥ የሚመደቡ አንድ ነው። ሁለተኛው የዶሮቻችሁን የሰውነት ክብደት አለማወቃችሁ ነው። ብዙ ቦታዎች ተዟዙሬያለሁ። ብዙ ፋርሞች ላይ ገብቻለሁ። ብዙ ኪሳራ ውስጥ የገቡና የወደቁ የተንኮታኮቱ ሊባሉ የሚችሉ እርባታዎችን አስተካክያለሁ። ነገር ግን የተረዳሁት ነገር አንድና አንድ ምንድን ነው ሰዎች በማየት ብቻ የዶሮችን የሰውነት ክብደት መገመት ይችላሉ፣ ወይም ደግሞ ያን አይነት ሂደት ውስጥ ነው ያሉት ለምሳሌ ዶሮዎችን በአካል ብቻ አይታቸው ገዘፍ ሲሉባችሁ ዶሮቹ የክብደት መጨመር አለባቸው ብላችሁ መወሰን አይቻልም። ሁለት መሰረታዊ የሚባሉ ነገሮች አሉ። አንደኛው ዝርያ ነው፣ ሁለተኛ እድሜ ነው። የዶሮዎችን የሰውነት ክብደት ለመለየት ወይም ደግሞ ዶሮዎቹ ትልልቅ ናቸው በጣም አነሱብኝ ለማለት አንድ ዝርያውን በትክክል ማወቅ አስፈላጊ ነው። ሁለተኛ ነገር ደግሞ የዶሮዎቹን እድሜም በተመሳሳይ ማወቅ አስፈላጊ ነው። እነዚህ ሁለቱን ጉዳዮች ካወቃችሁ እድሜም ዝርያም ካወቃችሁ ሊሆኑ የሚገባቸው የራሳቸው የሆነ ስታንዳርድ አላቸው። በዛ ስታንዳርድ መሰረት ማወቅ ትችላላችሁ ማለት። ለማንኛውም ግን ጠቅለል ብለን እንመልከታቸው። በዚህ በዶሮ እርባታ ወይም ደግሞ በአጠቃላይ በዚህ በእንቁላልጣይ ዝርያዎች ላይ ሁለት ዝርያዎች ይጠቀሳሉ። በተለይ የእንቁላልጣይ ዝርያ ብለን ካነሳን ልብ በሉ እዚህ ጋር እየጠቀስን ያለነው የእንቁላልጣይ ዝርያ ብለን የተነሳ ነው። ስለዚህ የእንቁላል ጣይ ዝርያዎችን ስንመለከት ሁለት ዋና ዋና የሚባሉ ዝርያዎች አሉ። የመጀመሪያው ላይት ዌት ያላቸው ወይም ደግሞ ዝቅተኛ የሰውነት ክብደት ያላቸው የዋይት ቦቫንስ፣ እንዲሁም ደግሞ ዋይት ሌጎርን እና ዴካል በሚባሉ ዝርያዎች አሉ። እነዚህ ሶስት ዝርያዎች ሁሉም ነጫጭ እንቁላል ቅርፊት ወይም ደግሞ ዋይት ኤግሼል እንቁላልን የሚጥሉ ናቸው። ላይት ዌት ያልንበት ዝቅተኛ ክብደት ባላቸው ቁጥር ዶሮቹ ፕሮዳክቲቪቲያቸው እጅግ እንዲነሳሳ ወይም ደግሞ ፐርፎርም የሚያደርጉበት መጠን ከፍተኛ ነው ማለት። ስለዚህ ለእንቁላልጣይ ዶሮዎች ለእንቁላልጣይ ዶሮዎች የክብደት መቀነስ ይሻላል ከክብደት መጨመር። የክብደት መጨመር በመኖ ፍጆታቸውም ኪሳራ ላይ ትገባላችሁ። የክብደት መጨመር ፕሮዳክቲቪቲያቸውን ዝቅተኛ ስለሚያደርገው ኪሳራ ላይ ትገባላችሁ ማለት። ስለዚህ ለእንቁላልጣይ ዝርያዎች ዋይት ቦቫንስ፣ ዴካልብና ዋይት ሌጎርን ብለን ካሰብን ለሄቪ ዌይት ለምንላቸው ወይም ደግሞ ሄቪየር ለምንላቸው ደግሞ ከእነዚኞቹ አንጻር ስንመለከታቸው ደግሞ ከባድ ዝርያ ከምንላቸው ውስጥ ግዝፈት ያላቸው ዶሮች ናቸው ከምንላቸው ውስጥ ቦቫንስ፣ ሎማንስ፣ ሳሶች ተጠቃሾች ናቸው ማለት ነው። ሶስቱም አሁን የጠቀስኳችሁ ዝርያዎች ኢትዮጵያ ውስጥ የሚገኙ ናቸው። ለይታችሁ ማወቅ አስፈላጊ ነው። ስለዚህ ከባድ ዝርያ ለእንቁላል ጣይ ዶሮዎች አይመረጡም። መግዘፋቸው ብዙ መኖ እንዲመገቡ ያደርጋል። መግዘፋቸው ትልልቅ እንቁላል እንዲጥሉ ያደርጋል ትልልቅ እንቁላል ከመጠን ያለፈ ትልልቅ እንቁላል ግን መጣላቸው ማርኬቱ ላይ እንደ ሁለትና እንደ ሶስት እንቁላል ታስቦ ስለማይሸጥ ወይም ደግሞ እንቁላሉ ተመዝኖ በኪሎ መሸጥ ስለማትችሉ ዞሮ ዞሮ የሚያመራው ወደ ኪሳራ ነው ማለት ነው። ከዚህ በተጨማሪ ታዲያ እንቁላሉን መዝኖ ካለመሸጥም ጋር ብቻ አይያያዝም። የሚያያዘው ዶሮቻችሁ ፕሮላፕስ ከማረጋቸው ወይም ደግሞ የፊንጢጣ መገልበጥ የፊንጢጣ ያለ ልክ ከመለጠጥ ጋር ተያይዞ የኦቨርዲክት ደምስሮች መበጠሳቸውን ለዶሮቻችሁ ከፍተኛ ጉዳት እንዲደርስም ያደርጋል። አካላዊ ጉዳት እንዲደርስባቸው ያደርጋል ማለት ነው። ስለዚህ የሰውነት ክብደት በብዙ የሚተነተን ነው። ወደፊት እንግዲህ ይሄ ቪዲዮ ከተመቻችሁ ይሄ ተምረንበታል ብላችሁ ካሰባችሁ ወደፊት የምንመለከታቸው ምንድን ነው፣ እንዴት አድርገን መለካት እንችላለን፣ ዘዴዎች አሉት የምንጠቀማቸው ቴክኒኮች አሉት ሌላው ምንድነው መቼ መቼ መለየት መቼ መቼ መመዘን ይቻላል አቨሬጅ ክብደታቸውንስ እንዴት ማውጣት ይቻላል ምን ያክል ፐርሰንትን ውስጥ መመዘን ይቻላል የምንመዝንበትም ደግሞ የተወሰነለትም ሰዓት አለው ተነስታችሁ ለምሳሌ ቀን ስድስት ሰዓት ላይ መመዘን አይቻልም ተነስታችሁ ጠዋት አንድ ሰዓት ላይ መመዘን አይቻልም ማታ መመዘን አይቻልም እንደ የዶሮዎቻችሁ እድሜና እንዳሉበት እንቁላልጣይ ናቸው የስጋ ናቸው የቄብ ናቸው ጫጭቶች ናቸው እነዚህ ማተር ያደርጋሉ ማለት ነው ስለዚህ ሰዓትም እንመድብለታለን። የተፈቀደለት ለዶሮዎች ተስማሚ የሚባል የክብደት መመዘኛም ሰዓት አለው ወቅት አለው ማለት እንዲሁም ደግሞ ኢንተርቫሎች አሉት። ለምሳሌ በምን ያክል ጊዜ ልዩነት ውስጥ ይሄ ነገር መደረግ አለበትም የሚለው እንደ የዶሮዎቻችሁ ዝርያና እድሜ የተወሰነለት አለው ማለት። ይህንን ማወቅ እጅግ በጣም አስፈላጊ ይሆናል ማለት ነው። እንግዲህ ከዚህ ጋር ተያይዞ ሁለት የሰራውት ስህተት ቶታሊ እኔ ዶሮዎችን መዝኜም እንደማላቅ ለነገራችሁ ፈልጋለሁ። በተለይ በጀመርኩባቸው ጊዜያቶች ይሄ ክብደት መጨመርና መቀነስ እንደውም እኔ ቢፋፉልኝ ደስ ይለኝ ነበር፣ ቢፋፉልኝ፣ ዶሮቼ ፋፍተው ባያቸው በጣም ደስ ይለኝ ነበር። ነገር ግን ያ ከፍተኛ የሚባል ስህተት እንደሰራው ያወቅኩበት ነው። ዶሮቼ ቢፋፉልኝ በጣም ደስ ይለኝ፣ ፋፍተው በጣም ሲያምሩልኝ በጣም ደስ ይለኝ ነበር። ነገር ግን ያ ከፍተኛ ስህተት ነው። በተለይ እንቁላል ለሚጥሉ ዶሮዎች ፈጽሞ ፈጽሞ ስህተት ነው። እንዲሰመርልበትም ፈልጋለሁ። የሰውነት ክብደት ማወቅ አስፈላጊ ነው። ይሄ ሁለተኛ የሰራሁት ስህተት ነው። ሶስተኛ የሰራሁት ስህተት ምንድን ነው ካላችሁኝ፣ ምንድን ነው የሰራሁት ስህተት ብላችሁ ከጠየቃችሁኝ ዶሮቼ መቼ ቫይታሚን መጠቀም እንዳለባቸው አላውቅም ነበረ። እኔ ደግሞ የሰራሁት ከፍተኛው ስህተት ዶሮቼ መቼ መቼ ቫይታሚን መጠቀም እንዳለባቸው ስለማላቅ ወሩ ሙሉ ቫይታሚን ስሰጣቸው ነበረ። ዶሮቼ ያለ ቫይታሚን እንቁላል እንኳን መጣል እንደማይችሉ አድርጌ ነበር ሳስብ የነበረው ይሄ በወጪ ገሎኛል ማለት ይቻላል። ጨርሶኛል ማለት ይቻላል። ይሄ ባለማወቄ ነው። እኔ አምስት መቶ ዶሮዎችን ሳስገባ ከሰራኋቸው ከሚጠዘጥዙኝ አይነት ስህተቶች አንደኛው ነው። መቼ ቫይታሚን መጠቀም እንዳለብኝ አላቅም። የእንስሳት ፋርማሲዎች ጋር ስሄድ ቫይታሚን መጠቀም አለባቸው ብለው ስለሚሰጡኝ ብቻ ለዶሮቼ ቫይታሚን አግዝ ነበረ። በካርቶን ተሸክሜ፣ በፌስታል ተሸክሜ ነበረ መመጣ የነበረው ስለዚህ ይሄ በጣም ጎድቶኛል። የተጫነብኝ አመለካከት ሰዎች የጫኑብኝ አመለካከት ልምድ አላቸው ብዬ ያሰብኳቸውም ሰዎች የነገሩኝ ነገር ዶሮዎቹ ያለ ቫይታሚን እንቁላል እንደማይጥሉ ቫይታሚን እንቁላል ምርትን በደንብ እንደሚጨምር ነበር ማቀው። ስለዚህ ለዶሮቼ ቫይታሚን ከመግዛት አልተ አልቦዘንኩም ማለት ነው። ለዶሮዎቼ ይሄ ነው የማይባል ከፍተኛ መጠን ያለው ቫይታሚን በዚህ ወቅት ላይ ስሰጥ ነበር። ነገር ግን መስሎኝ እንጂ ምንም አይነት ለውጥ እንዳላላገኘው አሁን በሰራዋቸው የተለያዩ ኤክስፐርመንቶች ነው ያወቅኩት ማለት ነው ያ ብክነት እንደነበረ ያ ኪሳራ እንደነበረ ማለት ነው። በዚህም በዛም ግን አሁን የደረስኩበት ሁኔታ ምንድን ነው? ዶሮዎቻችን ዶሮዎቻችን ጉለት ሲኖርባቸው ብቻ በትልቁ ቻናሌ ላይ ምንድን ነው የገለጽኩት። ዛሬ የምለቀው ቪዲዮ አለ ከመኖ ጋር ተያይዞ ነው። መኖ የበሽታንም የመያዝ እድላቸውን ቀንሶ፣ ቢያዙ የማገገም እድላቸውን ጨምሮ፣ ይሄ ቫይታሚን እንኳን ማንጠቀምበት ደረጃ እንደርሳለን። የሚገርማችሁ ነገር እኔ አሁን ለዶሮቼ ቫይታሚን ምናልባት ስትረስ ከሌለባቸው በትራንስፖርቴሽን ወቅት ላይ ባለ ስትረስ ብቻ ነው እንጂ ለዶሮቼ ቫይታሚን መጠቀም ካቆምኩኝ ቆይቻለሁ። ምን በማድረግ ለዶሮቼ የተመጣጠነ በሚባል መኖ በማዘጋጀቴ ብቻ ማለት ይህንን ወጪ ቶታሊ ቀርፌዋለሁ ማለት። አሁንም ግን እርባታ ላይ ያሉ ሰዎች እንቁላልን ለማሳደግ ብለው ቫይታሚን ይጠቀማሉ። ለዶሮቹ ክብደት ማሳ አነሱብኝ ብለው ቫይታሚን ይጠቀማሉ። ዶሮቼ መኖ አልበሉም ብለው ቫይታሚን ይጠቀማሉ። ይሄ ፈጽሞ ስህተት ነው፣ ማድረግ የለባችሁም። እኔ ስለማላደርገው እናንተ ማድረግ የለባችሁም ማለት ነው። ለምን ወጪ ማውጣት ስለሌለብን ማለት ነው። ኮስት ሚኒማይዜሽን ላይ መስራት መቻል አለብን ማለት ነው። ስለዚህ አሁንም ድረስ ሆቶኜ የማወራችሁ በጣም በቃ ያ ስሜት ስላለብኝ ከዚህ በፊት ዶሮዎቹ እንቁላል እንዲጨምሩልህ ይህንን አድርግ ብዬ ስገፈግፍ ገንዘቤን ስገፈግፍ ስለነበረ አሁንም ከሚጠዘጥዙኝ ነገሮች ውስጥ በዋነኝነት የሚቀመጥ ይሆናል ማለት ነው። ሌላው በሶስተኛ በአራተኛ ደረጃ የምንመለከተው አሁንም ስለ መድኃኒት መጣውላችሁ፣ ስለ መድኃኒት መጣውላችሁ። በጣም የሞተ የሚባል አመለካከት በማንና በማን አለ አገራችን ላይ በክትባት መስጠትና በመድኃኒት መስጠት ላይ የሞተ የሚባል አመለካከት አለን። ታርጌት ያደረገው ማርኬትን ብቻ ነው። ባለሙያዎች የምንላቸው ኤክስፐርት ናቸው የምንላቸው ሄደን ስናማከራቸው ማርክ ለማርኬቱ ያደላሉ። ያ መሆን የለበትም። ያ መሆን የለበትም የምንለው ግን በወሬ ብቻ ሳይሆን እኛ ማወቅ ስንችል ነው። መድኃኒት ምንድን ነው ስራው? ቫይታሚን ምንድን ነው ስራው? ክትባት ምንድነው ስራው? አንቲቢዮቲኮች ምንድነው ስራቸው ብለን ማወቅ ስንችል ብቻ ነው እንጂ አይ ሄማ ብሎ ብዙ ብሎ መከራከር አይቻልም። በዚህም በዛም ግን እኔ አንድ ምሳሌ የምሰጣችሁ እኔ አምስት መቶ ዶሮ በጀመርኩበት ጊዜ ላይ ለማይድን በሽታ እንደማይድን እያወቁ ያ በሽታ ከፍተኛ ወጪ እያወጣው መድኃኒት ብዙ መድኃኒቶችን ገዝቻለሁ። ኦልሞስት እስካሁንም ስማቸውን አውቃቸዋለሁ እነዚያ የገዛኋቸው መድኃኒቶች መጠኑንም አውቀዋለሁ ምን ያክል ገንዘብ እንደገፈገፍኩበት በማስታወሻም ይዤ አለ ማለት ነው። ስለዚህ መድኃኒት መቼ መቼ ለዶሮዎች ይሰጣል፣ እንዴት ነው ዲያሉት የምናደርግበት የውሃ መጠን መጠኑስ እንዴት ነው ሬሾ ምን ያክል ለምን ያክል ነው፣ ማወቅ አስፈላጊ ነው። መድኃኒት ተበጥብጦ ለምን ያክል ጊዜ ይቆያል? የሚድን አይነት በሽታ አለ፣ የማይድን በሽታ አለ። እንዲሁም ደግሞ በግዢ ሰዓት መድኃኒት በምንገዛበት ሰዓት ሰዎች የማይነግሩን አንደኛው አንደኛው ቁልፍ ጉዳይ ብዬ የማስበው ለታመሙ ዶሮዎች ለበሽተኛ ዶሮዎች እንዲሁም ደግሞ ቅድመ መከላከል ለምናረጋቸው ወይም በሽታው እንዳይገባብን ስንፈልግ ወይም ደግሞ የተወሰኑ ምልክቶችን ካየን በኋላ የተቀሩት ንጹህ የሚባሉ ጤነኛ የሚባሉ ዶሮዎች በዚህ በሽታ መልሰው ሳይጠቁ በፊት ልናረግላቸው ወይም ደግሞ ቅድመ ጥንቃቄ በምናረግበት ሰዓት ያለው የአበጣበጥ ሂደት ማንም አይናገረው። ከማርኬት አንጻር ነው ይሄ። ልብ በሉ እዚህ ጋር ግን ጥንቃቄ ማድረግ ያለብን ነገር ምንድን ነው? መድኃኒቶች በተለያየ መንገድ በተለያየ አይነት መንገድ ይበጠበጣሉ። ከፈለጋችሁ በውሃ ሊሆን ይችላል፣ ከፈለጋችሁ በመኖ መስጠት ሊሆን ይችላል። የትኛው ግን ኢፌክቲቭ ነውና ሰውነት ውስጥ ገብቶ የመሰራጨት እድሉ የትኛው ከፍተኛ ነው የሚለውን ማወቅ አስፈላጊ ነው። ስለዚህ መድኃኒት ሰዎች በዚህ በዶሮ እርባታ ላይ የማይድን አይነት በሽታ ወይም ደግሞ ትሪት ብታረጉት ዶሮቻችሁ ምንም አይነት ለውጥ ለማያመጡ ነገሮች መልሶ መድሀኒት መስጠት ኪሳራም ነው። ስለዚህ ገንዘባችሁን ሴቭ ማድረግ አስፈላጊ ነው። የሚድኑ ደግሞ በሽታዎች አሉ፣ ብንከላከላቸው ልንቆጣጠራቸው የምንችላቸው የበሽታ አይነቶች አይነቶችም አሉ ማለት ነው። ስለዚህ እነዚህንም ለይቶ ማወቅ ከግምት ውስጥ መግባት መቻል አለበት ማለት ነው። ሌላው እንግዲህ ከዚህ ጋር ተያይዞ የምንመለከታቸው የመጨረሻና ዋነኛ ብዬ ማስጣው እስካሁን እንኳን በራሴ የምስቀው በጣም በራሴ ስቃለሁኝ በነገራችን ላይ በጣም በራሴ የምስቀው ምንድን ነው? በጣም ሞኝ እንደነበርኩኝ እንደማላውቅ ሳቅ፣ በጣም ይገርመኛል። እና በቃ ያለኝ አመለካከት አሁንም የምነግራችሁ ስለ ክትባት ነው። የክትባት አሰጣጠም የሞትኩ እንደነበርኩ በቃ በአለማወቄን በጣም ደካማና ስራው ላይ ከዚህን ከሶስት አራት ዓመት በፊት ስሰራው የነበረው ስህተት በጣም ይገርመኛል። ለካ ለዚህ ነው የከሰርኩት ትላለሁ። እውነትም መክሰር ነበረብኝ በአሁን አለማወቄን ሳውቀው እውነትም መክሰር ነበረብኝ ብዬ ያሰብኳቸው ናቸው። አምስት መቶ ዶሮዎችን ስጀምር በጣም በሚገርማችሁ ሁኔታ በሌላ ቪዲዮ መጣላችኋለሁ የክትባት የምሰጥበት መንገድ በጣም ትደነቁበታላችሁ። ነገር ግን ደግሞ የምትደነቁበት ትክክለኛውን የሆነ ስታንዳርድ ስታውቁ ብቻ ነው። በሌላ ቪዲዮ የላችሁ መጣለሁ። ልትገረሙ የምትችሉት ምናልባት ኖርማል ሊመስላችሁ ይችላል። እኔ አሁን የሰጠውበት መንገድ ብነግራችሁ ኖርማል ሊመስላችሁ ይችላል። ነገር ግን ደግሞ እንዴት እንደሚደረግ ትክክለኛው ሳይንሱን ብንከተል ኖሮ ትክክለኛው አሰጣጡን ብንክ ብናውቅ ኖሮ የኔ አሰጣጥ የሞተ የሚባል አሰጣጥ ነው የኔ ብቻ አይደለም የአብዛኛው ዶሮ አርቢ ማለት ነው ለምን እኔም በሰአቱ ከልምድ ካላቸው በጣም እርባታው ላይ በጣም ጎበዝ ናቸው ከሚባሉት ነበረ ያንን ኢንፎርሜሽን ወስጄ የሰጠሁት ማለት ስለዚህ ዛሬ እንግዲህ የምንነጋገርበት ዋናው ጉዳይ እኔ አምስት መቶ ዶሮዎችን አስገብቼ ስለሰራዋቸው ስህተቶች ነው የሚያልቁ ስህተቶች አሉ ብዙ ታሪኮች አሉ የማጫውታችሁ የማጫወታችሁ በጣም ብዙ ታሪኮች አሉኝ ከኔ የምትማሩበት። ከተሳሳተ ከተሳሳተ ሰው ከተሳሳተ አርቢ መማር እንግዲህ ብልህ ሰው ነው ብዬ አስባ ብልጥ ሰው ነው። የግድ ተሳስታችሁ መገኘት የለባችሁም ከስህተታችሁ ለመማር፣ ከተሳሳተ ሰው መማር በጣም ትልቅ ነገር ነው። ኪሳራው ሳይደርስ ችግሩ ሳይደርስ ተሞክሮ ካላቸው ሰዎች፣ ስለዚህ እኔም አንዱ ነኝ ብዬ አስባለሁኝ። ብዙ ስህተቶችን ሰርቻለሁ። ብዙ ሙከራዎችን አድርጌያለሁ። አሁንም ያ ነገር ይቀጥላል። በእርግጥ አሁንም ስህተት ላይ ይገኛለሁ። አሁንም ስህተት ላይ ነኝ፣ ሙከራ ላይ ነኝ ማሻሻያ ላይ ነኝ። እነሳንም ነገሮች ወደ እናንተ ማድረስ ለሚሆነው ስለተከታተላችሁን ዶሮ እርባታ ስለምትወዱ ሁሉ እጅግ አመሰግናለሁ። የእኛ ቪዲዮ ከተመቻችሁና ይሄ ሀሳብ ተመችቶናል ካላችሁ ሰብስክራይብ ሳታረጉ እንዳትወጡ። በእርግጥ ሰብስክራይብ በማድረግ አትታሙም። እጅግ በጣም አመሰግናለሁኝ ስለምታደረጉልን ድጋፍ፣ ስለምትሰጡኝ አስተያየት፣ ስለምታከብሩኝም ስለምትወዱኝም ዶሮ እርባታንም ጨምሮ ስለምትወዱ ክበሩልኝ። ከወንበሬ ከፍ ብዬ ሰላም እላችኋለሁኝ። እጅግ በጣም አመሰግናለሁ። በቀጣይ እስክንገናኝ ሰላም።